በእምድብር አገረ ስብከት በካቶሊክ እርዳታ ድርጅት ድጋፍ የተገነባ የንጹሕ መጠጥ ውሃ ፕሮጀክት ተመረቀ። ጥቅምት 1 ቀን 2018 ዓ ም በእምድብር አገረ ስብከት ምሁር አክሊል ወረዳ ከ56 ሚሊዮን ብር በላይ በሆነ ወጪና በካቶሊክ እርዳታ ድርጅት ድጋፍ የተገነባው የተከላይ ማውንት የንጹሕ መጠጥ ውሃ ፕሮጀክት ተመረቀ። የአካባቢውን ማህበረሰብ የረጅም ጊዜ ጥያቄ መልሷል የተባለውን የትክላይ ሃይማኖት ንጹህ መጠጥ ውሃ ፕሮጀክት በካቶሊክ እርዳታ ድርጅት እንዲሁም በመንግስትና በህብረተሰቡ ተሳትፎ መገንባቱ ተገልጿል። ፕሮጀክቱ ከ9000 በላይ የህብረተሰብ ክፍሎች ተጠቃሚ የሚያደርግ መሆኑም እንዲሁ ተመላክቷል። በተክላይ ሃይማኖት ንጹህ መጠጥ ፕሮጀክት ምርቃት የእምድብር አገረ ስብከት ጳጳስ ብፁዕ አቡነ ልቃስ፣ የወሳና አገረ ስብከት ጳጳስ ብፁዕ አቡነ ስዩም፣ አምባሳደር ፍጹም አረጋ፣ ከውጭ አገር የመጡ የካቶሊክ እርዳታ ድርጅት ሲአርኤስ ዋና ኃላፊና ባልደረቦቻቸው ተገኝቷል። ከዚህም በተጨማሪ የአገር ስብከቱ ካህናትና ደናገላን፣ የጽሕፈት ቤቱ ሰራተኞች፣ የጉራጌ ዞን ዋና የመንግሥት ተጠሪ አቶ አለማየሁ ገብረ መስቀልን ጨምሮ ሌሎች የዞንና የወረዳ ረዳ የስራ ኃላፊዎች፣ የሃይማኖት አባቶችና የአገር ሽማግሌና ተጋባዥ እንግዶች መገኘታቸውን ከእምድብር አገረ ስብከት ማህበራዊ ድረገጽ ያገኘ ነው መረጃ።